ስለዚህ አንተ ይሁን ነገርን ማሽነፍ ትፈልጋለህ፣ መጣርህ ናቁ ተው እና በጣም ትልቁ ፖይንት እዚህ ላይ አንድ ድንቅ መምህር አለኝ። መምህር ኃይል ኢየሱስ ይባላል። እሱ ያስተማረኝ ነገር ምንድን ነው? ኃጢአትን ለመተው ከመጣር ይልቅ እግዚአብሔር ሞዴል ላይ ጣር፣ መጣር ላይ ትኩረት አድርግም። ለምሳሌ ሰው ዘፈን ለመተው ምሳሌ አድርገን ውሰደ። ዘፈን ሱሰኛ ነኝ ተብሎ ቢታሰብ ሰው ዘፈን ትቶ መዝሙር ማዳም ሚፈልግ ሲሆን፣ መጀመሪያ የሚያደርገው ነገር ዘፈን መተው ላይ ትኩረት ያደርጋል፣ ወይም ደግሞ ከዘፈን መራቅ መደለት ከስልኩ ምናምን ቶ ዘፈኑ ይኖር ስልክ ላይ ከዛ ቀኑ ሙሉ ዘፈን ከዛ ማታ ደግሞ አንድ ጨምር እና አባቶች ምን ይላሉ? በውስጥህ ያለው የኃጢአት ጣም ልብ አንድ ቦታ ነው ያለው፣ ልብ አንድ ቦታ ነው ያለው። ወይ ለእግዚአብሔር ወይ ለኃጢአት፣ በተመሳሳይ ጊዜ ሁለት ነገር ልትወዳት ትችላለህ። ለሁለት ጌቶች ልትገዙ አትችሉም የተባለው ለዛ ነው። እግዚአብሔርንም ሱስህንም ልትወዳት ትችላለህ። ስለዚህ ሱስህን እግዚአብሔርን መውደድ ስትጀምር ነው ሱስህን መጥላት የምትጀምር። ስለዚህ ከፊት ለፊትህ ክርስቶስ አለ ብርሃን አለ ይላል መምህሩ። መድኃኒቱ ሲገባ በሽታው ቦታው መልቀቅ አለበት ነው። ስለዚህ ፊት ለፊትህ ብርሃን አለ፣ ከጀርባህ ጨለማ አለ። ስለዚህ ዞረህ ትታገል ከጨለማ ጋር። ዞረህ ከጨለማ ጋር ስትታገል ጀርባህ ነው የሚመታ ብርሃኑ። ስለዚህ ጨለማህን፣ ኃጢአትህን ቶና ከእሱ ጋር መታገል ቶና፣ እግዚአብሔር እንድትወድቅ የሚያደርግህ መንፈሳዊ የተግባራት ጋር ተጣምድ ይህን ኀጢአት እያደረኩ እንዴት አደርጋለሁ ምናምን አንድ ዕለት በጣም ድንቅ ነገር ነገር ነገረኛለች አንተ በጣም የምጠላውን ራስ እንድጠላ የሚያደርገህ የሆነ ኀጢአት አለ እሱን ማታ አድርገኸው ጠዋት ውዳሴ ማርያም የመጸለይ አቅም ካለ አንተ ምንም ነገር ታሸንፋለህ ከምንም ነገር ትወጣለህ ያን የማድረግ አቅም ካለ ካደረግኸው ሁለት ዲፈረንስ ነገር ናቸው በቃ ጨለማ ከብርሃን ጋር ህብረት የለውም ሁለቱ ዲፈረንስ አላቸው ተወው ጨለማ ብርሃኑ ላይ ትኩረት አድርግ አስር ጊዜ ማጭስ ምንም አድርግ ማታዊ ደርስ ሚድ ጠዋት ፀልይ። አይኖ በጣም ከባድ ነው። በጣም ከባድ ነው። ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር እግዚአብሔር እንድትወድ የሚያደርገው ነገር ላይ ግን ብቻ ትኩረት አርግ። የእግዚአብሔር ፍቅር ነው ልብህን የሚፈወስልህ ኃጢአትህን ነቅሎ የሚጥልህ እና እግዚአብሔር አጋዥ አይፈልግም። እኔ በጣም የሚደንቅ ነገር እንደ በቃ መተው ነው እንጂ አምጣው ነው የሚል አምጣው ሰሪ እንዳደርግ በቃ እንጂ እንስጥ አልቻልኩም ማለት ስትጀምር ይጀምራል ሞክሮ ሞክሮ አቅቷቸው እኮ አይ በቃ ብሎ ሲተውት እግዚአብሔር መስራት ይጀምራል። ቀደም እንዳልኩ ማለት በቃ እና ምንድነው አንተ ለእግዚአብሔር ብለህ ማነው ለራስህ መከራከር ስትጀምር እግዚአብሔር ይተዋል። አንተ ለራስህ መከራከር ስታቆም እሱ ለአንተ ማገዝ ይጀምራል። እና የሆነ ተጋግዘ የምትሰራው ስራ አይደለም። እግዚአብሔር የምታስቀድምበት ህይወት ገብቷል። ያለ እሱ ምንም ነገር ልታሸንፋት ትችላል። እና በራስህ መተማመን ማለት ይሄ አሁን በራስህ መተማመን ኮንፊደንስ ምናምን ይባላል። ረሃስህ ክርስቶስ በእግዚአብሔር መታመን ማለት ነው። እዚህ ኃይልን በሚሰጠኝ በጌታ ሁሉን እችላለሁ፣ በክርስቶስ ሁሉን እችላለሁ። የሰው ልጅ ክርስቲያን እንደዛ ነው የሚለው ልክ የሆነ ጊዜ ግን የሆነች ኢጎ መታ፣ የሆነች ትቢት መታ አይክን ስትል ትችላለህ ማለት ነው እንካ ይላል። አችልም አይ በቃ ቅቶኛል። የምር ከልብህ መድከምህን ስታይ ሲያይ፣ እግዚአብሔር ማገዝ ይፈልጋል። በጣም ኢንስፔር የሚያደርገኝ ነገር ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው፣ ብርቱዎቹን ለእኔ ተዋቸው አለ ማለት፣ በጣም ብርቱ የሆኑትን ሰዎች ያለ አንተ ምናምን፣ ያለ እግዚአብሔር በቃ ብርቱን የሚሉትን ለእኔ ተዋቸው፣ ችግር የለም ደካሞቹን፣ ግን እፈራቸዋለሁ አለ። ለምን ደካሞቹ አንተ ጋር እየሮጡ መጡ፣ የሚሸሸጉት አንተ ነው እና አልችላቸውም፣ ደካሞቹ አይደንቅም፣ እግዚአብሔር ከኛ ጋር ማለት። አየህ ደካማ መሆንን ስታስብ፣ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጅ ይላል ግን በራስ እንደምትወጣው አንድ ፐርሰንት ነው የምልህ። ይራ አንድ ፐርሰንት በራስ እንደምትወጣው ያስብ ቀን እግዚአብሔር ዞር ነው። ምንም ጥረት አይፈልግም ካንተ ጥረት ሚንስ አንተ የምታደርገው ነገር አይኖርም ምናምና ማለት አይደለም። ገባ በቃ ግን በቃ መፈለገ ማሳየት፣ ለእግዚአብሔር መስጠት፣ በሱ መታመን ያስፈልግ ያ የራስህ ለዛ ነገሮች የምታረጋቸው ነገሮች ቢኖርም ልብህ ግን መተማመን ያለበት በተግባሩ ሳይሆን በእግዚአብሔር ነው። ሀሳቡ እንጂ አክቹዋሊ በተግባርም የምትሞክረው ነገር የለም ማለት አይደለም። እጁ አለ፣ በቃ እግዚአብሔር እጅ አለበት ታዝዤ ነው ማድረገው እንደማለት ማለት ነው። ሀያ አንድ ዓመት ነው ብለውኛል። እንግዲህ ሰዎች ይባሹ በጣም አሜዚንግ በጣም አሜዚንግ ነው። ሰዎች እንዴት እንዲያውቁ እኔ እንደምንም ብታይ ደስ ይለኛል። ማለቴ በምን መልኩ ኢምፓክት ማድረግ የምትፈልገው ሰዎች እንዳልኩ ነው፣ በቃ እኔ ወጣት ነው እድሜን ሰምተዋል። እንግዲህ የእኔ ጀኔሬሽኖች ያሉ ወጣቶች ምን ላይ እንዳሉ ይገባል መቼም። እኔ ስለማልፈተንበት ሊፈተንበት አይደለም። እንደውም አንድ በጣም የሚደንቅ የሆነ ሰው እንዳል ታውቃለህ። ይሄ ከማንበብ የሚወጣ ነገር አይደለም ሰው ካልኖረው በቀር ወይም ኤክስፔሪንስ ካላረው በቀር ይሄን ነገር አያወረውም ማለች እውነቱ። ኃጢያቱንም ሱሱንም ሶሻል ሚዲያ አዲክትድ መሆኑንም ምናምን አውቀዋለሁ። በደንብ ነው ማቀ ገብቼ አሁን የማወራው መንፈሳዊ አድርጌው ምናምን አይደለም ምን ነገር ገብቷል በጣም ትልቅ ፕሪንስፕል እዚህ አገልግሎት ላይ ቅድም እንዳልኩ ዶክተር ዴፍ ነው በደንብ ወደ አገልግሎት ያመጣኝ በኢትዮጵያ ጀንደርባ ትውልድ እና በኢትዮጵያ ጀንደርባ ትውልድ በጃን ስጢፋኖስ ተማሪ ነኝ ተማሪ ነኝ እሱ ህይወቴ ሊያመጣውን ኢምፓክት እንዲህ ነው ብዬል ነገር አልችል አሁን አዲስ አበባ ውስጥ እንደውም ለብዙ ሰው የምለው አዲስ አበባ ውስጥ የምኖርበት ብቸኛው ምክንያት አሁን እሱ ሌላ ብዙም ትኩረት ማድረግበት ነገር የለኝም እና ያን ጊዜ ከአገልግሎት ምርቅበት ጊዜ ነበረ። ምክንያቱም በቂ እንዳልሆንክ ይሰማሃል። ኃጢአተኛ ነህ አንተ ኦቪየስ ነው። ማንም ነኝ ስለ የምር ማንም ነው። በቃ ደግሞ አትመጠንም። ግን እሱን ሰውረው በጣም የእሱን ፕሪንሲፕል ነገረኝና ድንቅ ነው። የያዕቆብ ወንጌል ይቅርታ፣ መልእክት ምዕራፍ አምስት ቁጥር 19 ያለ ወንድሞቹ፣ አንድን ወንድማችሁ ከኃጢአት ብትመልሱት ያንን ወንድም አንድ ወንድም ከኃጢአት ብትመልስ ነፍስህን እንደምታድን የኃጢአትህንም ብዛት እንደምትሸፍን እወቃለሁ። ስለዚህ አሁን እያወሩ ያለሁት ለራሴ ብዬ ነው ለማንም ብያለሁ። ምክንያቱም የሆነ ሰው ከኃጢአት መመለሱ የእኔን እዚህ ጋር ነፍሴን ያድንልኛል፣ የኃጢአቴን ብዛት ይሸፍንኛል። ለእኔ የሆነ የነሳህ ዕድሜ ይጨምርልኛል። ጨው ለመሆን ስትጥር እግዚአብሔር ለአንተ ይጠፍጥልሃል። ብርሃን ለመሆን ስትጥር ለአንተ ያበራልሃል እግዚአብሔር። ቅድም እንዳልኩ ነው እውነት ነው። አንተ እግዚአብሔር ስትሰራ ይሰራልሃል ማለት በቃ ድክመቴን ይደግፍልኛል። በዚህ ከማርያም በዚህ ካገለገለኝ ብዬ ነው እንጂ በጣም በእርግጠኝነት ትክክለኛ ቤተክርስቲያን መሰረታዊ እውቀት የሌለኝ ቤተክርስቲያን በትክክል ሪፕሬዘንት ማድረግ የማልችል እንደሆንኩ በደንብ ነው የማውቀው። በጣም ብዙ ሰዎች እንደው በዚህ እድሜ ምናምን ትንሽ ቦታ ብቻ ብለህ እንዴት እንደዚህ መውጣት ናል ይላሉ። እኔ አይደሉም ቅድም እንዳልኩ ስናታ ቦት አንተ አይደለህም። በቃ እግዚአብሔር እንድታገለግል ከፈለገ ፈለገም እና ደግሞ አንዳንዴ ደግሞ ከእግዚአብሔር ጋር ብቸኛው ሊንክ የምታደርግበት እንትንህም ይሆናል አገልግሎት። እኔ የሆነ ጊዜ የሰንበት መራግበራችን ላይ በጣም ከአስር ዓመት በላይ እንግዲህ በላይ አስር ዓመት ሙሉ እድሜ ነው። ከዚህ እድሜ ላይ ስቀንሰው 1 ዓመት ኮንሸስ ከሆንኩበት እድሜ በኋላ እንዳለ ሰንበት የፕሮግራም ላይ ተሰብስበን ሰንበት ተማሪ ባትሆኑ ምን ትሆኑ ነበር የሚለው እና ቤተክርስቲያን የሰበሰበን ባንሆን እንደናንተ ውጪ ብንሆን ምን አይነት ወንበዴ እንደምንሆን ስለሚያውቅ ሊያተርፈን ሌላ ነገር የተሻለን ስለሆን ምናምን አይደለም፣ ሐኪም ቤት ያለነው ስለታመምን። በጣም ሐኪም ቤት የሚቆይ ሰው ደግሞ በጣም ትልቅ በሽታ ያለበት በዛ ምንም ነገር የለም። እና እንደው በጣም ሀምብል የሚያደርግ ንግግር ነው የተናገረ። እንደ ወጣት ነው እንደ ወጣት በእድሜ እንዳሉ ጓደኞች እንደምኔ ሁሉ የምንፈተንበትን ነገር አብረን እንለፉ፣ መድኃኒቱን እናቀዋለን ነው አብረን እንጓዝ። እንደውም ሰሞኑን በቴሌግራም ቻነል መጻፍ ማንበብ ጀምሬያለሁ። እጅግ ድንቅ መጻፍ አለ፣ ነፍሴ የወደደችውን አያችሁት። የአባታችን የመጨረሻ መጻፋቸው ነው። አንዳንዴ ስለሱ መጻፍ ሳስብ ባይጽፉልን ምን ነበር የሚያስብል መጻፍ። ሪኮመንድ አደርጋለሁ ከገበያ ወጥቷል ግን በደንብ ፈልገውት ምናምን ቢያነቡትና ማክሰኞ ሐሙስ ቅዳሜ ማንበብ ጀመር ያሉ እዛ እያብራራን ምናምና የሰሞኑን ቻፕተራችን ሳበኝ ከአንተም በኋላ እንሮጣለን ነበር።